ሰላም ለእናንተ ይሁን። የስንዱ ቻናል ተከታታዮች ውዶች እንዴት ናችሁ? ሰላማችሁ ብዝዝቲ በለሊኝ በዓለም ዳርቻ ያላችሁ ሁላችሁም ሰላም ብያለሁ። ዛሬ ስፓጌቲ በተፈጨ ስጋ እንዴት እንደምሰራ በዚህ መልኩ አሳያችኋለሁ። በእኔ እንዴት እንደምሰራ በቤቴ እዚህ ጋር ያዘጋጀሁ የተፈጨ ስጋ፣ ነጭ ሽንኩርት፣ ሽንኩርት፣ ቲማቲም ሳልሳ፣ እዚህ ጋር ቅመማ ቅመም አዘጋጅቻለሁ። በዚህ መልኩ እዚህ ጋ ኮዝቦራ እና ሸብት ሽንኩርት እና ነጭ ሽንኩርት ዝንጅብል አርጌበታል እርጥቡን ማለት ነው። ቅመማ ቅመሜ ደግሞ የተፈጨ ካሙን፣ ከዝቦራ አልጭ አርግ ያለሁኝ ባህራት መቸከል አርጌ ያለሁኝ በርበሬ መጅሩሽ ያኔ መጅሩሽ የተሸከሸከ በርበሬ ማለት ነው። እሱን አርጌ ያለው በዚህ መልኩ ስጋዬን በዚህ መልኩ አድቦልብዬ ፈሮን ውስጥ አስገባዋለሁ፣ ኦቨን ውስጥ አስገባዋለሁ ማለት ነው። ለ15 ደቂቃ ከላይም ከታችም ሞቅ ባለ ሙቀት ማለት ነው። ከዛ ቁሌቴን በዚህ አቁላላለሁ። ሽንኩርት አርጌ፣ ነጭ ሽንኩርት አድርጌ ያለው እዚህ ጋር ነጭ ሽንኩርትና ዘንጅብል ቅመማ ቅመሜን አብሬንም አቁላላው ኔ ቅመማ ቅመሜን ያኮዝ በራ ባህራት መቸከል ከሙን ፍልፍል አስዋድ ጨው፣ ማጂ ነው ያደረግኩ። ሳልሳ ማድረግ ያለው በዚህ መልኩ ቁሌቴን አቁላላለሁኝ፣ በደንብ አቁላላዋለሁኝ፣ በደንብ ማለት ነው። ከዛ በዚህ መልኩ ቁሌቴ እየደረሰ ነው። ከዚህ በኋላ የተፈጨ ቲማቲም ነው ማደርግበት የተፈጨ ቲማቲም አደርጋለሁ፣ በደንብ አቁላላዋለሁ ማለት ነው። በዚህ መልኩ ስጋዬን እንግዲህ ፎረም ውስጥ ያስገባሁትን ደርሷል። ሀያ ደቂቃ 15 ደቂቃ በቂ ነው። ያው ጋል ያለ እንደ ፎሮናችን ማለት ነው እንደ የቤታችን ኦቭናችን የኔ በጣም ስሙቀት ስላለው በቂ ነው። 15 እና 20 ደቂቃ በቂ ነው። ከዛ እኔ ኦቭን ውስጥ የማደርገው ያው ዘይት እንትን ላለማድረግ ነው፣ ለስጋው በዘይት ላለመጥበስ ነው። በእንደዚህ መልኩ ስንሰራው በጣም ቆንጆ ይሆናል። ዘይት አይበዛበትም፣ ለጤናችንም ብዙ እንትን አያመጣም። ቆንጆ ይሆናል ማለት ነው። በዚህ መልኩ እዚህ ጋር አስገብቻለሁ። በጣም ቀለል ያለ መንገድ ነው። በጣም ፈጣን ቀላል መንገድ ነው። በዚህ መልኩ ብትሰሩ በጣም ቆንጆ ነው የሚሆንላችሁ። ከዛ እዚህ ጋር ስፓጌቲን አዘጋጅቻለሁ። ውሃ ሙቅ አለኝ። ውሃ ሙቄ ውስጥ ትንሽ ጨውና ዘይት አደርጋለሁ። በዚህ መልኩ ስፓጌቱ የደረሰ ነው በስሏል። እንግዲህ በዚህ መልኩ ደርሶልና፣ እላችኋለሁ። በጣም ቆንጆ፣ ጣፋጭ፣ ቀለል ያለ ምግብ፣ ጤነኛ ምግብ ነው። ሰርታችሁ ሞክሩት እና ስላያችሁልኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ።